ሰላም ለኪ እያለ ሰላም ለኪ እያለ አረና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። ሰላመ ለኪ እያለ ሰላመ ለኪ እያለ ሀርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። በጣም ነው የምወዳችሁ። አክባሪዎቼ ነኝ። በጣም አከብራችኋለሁ። በጣም ነው የማመሰግነው። ፍቅራችሁን ተሞልቻለሁ። መዳን በሌላ በማንም የለም። ከሰማይ በታች የተሰጠን ስም አንድ አለ። እሱም ዘላለማዊ ሕይወት የሰጠን ኢየሱስ ክርስቶስ ይባላል። በጣም ነው የምወዳችሁ የጢሞቴዎስ መጽሐፍ እንደሚናገር ሁለት አምስት ላይ ክርስቶስ ኢየሱስ ነው ይላል። ይህንን ብቸኛ መካከለኛችን የአዲስ ኪዳን አስታራቃችን ባለፈው ወንድማችን ልደትም አውርቷቸዋል፣ የአዲስ ኪዳን መካከለኛ። እሺ እሺ፣ በጣም ጥሩ አመሰግናለሁኝ። ሁላችሁንም እግዚአብሔር ይባርካችሁ። እሺ፣ እንግዲህ በኢየሱስ ክርስቶስም ዘምራለው። በነገራችን ላይ ፈለገ በዚህ ወይም ደግሞ መጽሐፍ ቅዱስ እንዳሞገሳት እንዳላት ብፅዕት ከሴቶች የተለየች ብሎ መጽሐፍ ነው የሚናገራት የሉቃስ ወንጌልን ዋቢ አድርጌ ስለሆነ የምናገረው ለምሳሌ መዝሙረኛው ዳዊትን ብዬ ስጠራ እንደማትናደድ እንደማታቆርፍ፣ ስለ ሙሴ ታሪክ ሳወራ እንደማትናደድ፣ ስለ ኢሳያስ ስናገር እንደማትናደድ፣ እንዲሁ ስለ ድንግል ማርያም እና በእሷ ላይ እግዚአብሔር ስለሰራው ስራ ከዚህ በፊት ተናግሬዋለሁ። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም። አሁንም አይሰራም። ወደፊትም አይደገምም። የሞተ ተነስቶ ይሆናል። ትናንትና ዛሬም ሙታን ሊነሱ ይችላሉ። ነገም ሙታን ሊነሱ ይችላሉ። በቅድስት ማርያም ድንግል ማርያም የተሰራው ስራ አይደገምም። ለአንድ ለዘላለም ያተአምራት ተዘግቷል። እሱም ድንግል መውለዷል። የተወለደው ደግሞ እንደው በቃ ኧረ ግድ የለም አጣበን ድንግል ልትወልድ ትችላለች እንኳን ብትለይ ቢወለድ የሰው ልጆች ኃጢአትን ማስተሰረይ አይችልም አራት ነጥብ። ስለዚህ በስቷ እግዚአብሔር የሰራው ስራ በማንም ድጋሚ አይሰራም። በስቷ የተሰራው ስራ እና ውጤቱ ደግሞ የሰው ልጆችን ኃጢያት የሚያስተሰረይ የሰው ልጆችን ሞት ወደ ህይወት የቀየረ ነው የተወለደው ስለዚህ ቅር የምትሰኙ ሰዎች በጣም እንደው የሚያንዘፈዝፋችሁ ሰዎች ካላችው በጌታ ፍቅር ነግራችኋለሁ። በፍጹም ሌሎችም ደግሞ በሌላ ቤተ እምነት ያላችሁ ሰዎች የማርያም ጠላት ብላችሁ የምታስቡን ሰዎች እኛ የማርያም ጠላት አይደለንም። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እናከብራታለን፣ እንወዳታለን፣ ብፅዕት እንላታለን። መጽሐፍ ቅዱስ ያላትን በሙሉ ልንፍረፍጋት አንችልም። መጽሐፍ ያላትን እንላለን። አንጨምርም አንቀንስም አራት ነጥብ አንጨምርም አንቀንስም አራት ነጥብ ያላትን እንላለን። ይሄ ነው አቋሜ፣ ይሄ ነው የኔ እይታ። ስለዚህ በዚህ መልኩ ነው። ስለዚህ ከሷ የተወለደው ንጉሱ ኢየሱስ ክርስቶስ ለሰው ልጆች ሁሉ በቀራኒው ላይ ሰዓሊዎች እንደሳሉት አደለም የተሰቀለልን፣ አከበረን እሱ ተዋርዶ። ስለዚህ የመጨረሻ ነው በከባድ ሪቫይቫል ሁላችንም እኮ ለዛ ነው ትሪፕል ስለሆነ፣ አሁን በዚህኛው አንዴ። አዎ ተሸመቁ፣ ተሸመቁ። ሙቭ ሙቭ ሙቭ ሙቭ። የኔ ተወዳጆች፣ አረ መማር እነ መማርም መጥቶ አንተ ጋር። አይ እኔ ሌላ ሰው ነው የጠራሁት። እረፍ፣ እንደዚህ አትበል። ምንድን ነው ጥርስ ምን ሰው ተሙ የት አለ? ቆይ እኔ ጋር አላየሁትም። ተሙ ምን ማለት ነው? ተሙ ደግሞ ምን ይሰራል አንተ ጋር እንዴ? የእኔ ዲሳይፕል አይደል እንዴ? ልደት የት አለ? ተሙ የት አለ እኮ? እስካሁን አላየዋቸውም ወይ ነው ተወዳጆች? ይችላል። በጣም ከፍ በእና አደረጉ። አሪፍ ነበር ተሙና ልደት አሁን ትመጣለህ? እኔ ጋር አሁን ገና መጣ። ጊፍት ለአንተ የሚሰጥ ከሆነ እኔ ጋር ብሎክ

አምኜ ተሸንፍ ያለው ቴንክ ዩ የሰፈር ልጅ ነው። ኮሜንት ላይ ነው። ችግር የለውም። ፓስተር አሁን ስቀጣህ በደንብ ቅጣቱ ላይ በደንብ ስለምትል ችግር የለውም። ፓስተር ራስን አዘጋጅ። በቃ ምንም ቅጣት እኮ ተቀጥቻለሁ። ሰኞ ዕለት የት ነው አልተቀጣ? ተነጋግረን ነው ያለ እንዴ? ምኑን ሰኞ ዕለት ወይም አማዝናሽ ጋር ወይ መቄዶንያ ውስዳለ አላልከኝም እንዴ? አዎ አዎ፣ እኔም ያልኩት እሱ ነው። ማማዝናሽ ጋር እንሄዳለን። ማማዝናሽ ይሄን ታገኛቸዋለህ። ሄደ ከዛ በኋላ እሳቸው ያው በደንብ በእሳቸው ፐርሚሽን፣ በእሳቸው ፈቃድ ነዳያንን ታበላለን አለ ፓስተር። እናመሰግናለን ፓስተር ሶፊ፣ እውነት በጣም በጣም የምንወድ ወንድማችን ነው። በዚህ አጋጣሚ የኔ ተወዳጆች፣ ፓስተር ሶፊ በጣም ሁላችንም ኦርቶዶክሲያን ስለ እውነት በጣም እንወድሃለን፣ በጣም እናከብርሃለን፣ በጣም እንወድሃለን። የምንወድህ ራስህን ሆነ ስለቀረብከን ራስህን ሆነ ስለመጣ ነው። አስመሳይ ስለሆንክ አይደለም። ሌላ አይነት ፐርሰናሊቲ ስላለ አይደለም። በቃ እንዲሁ ግን በጣም እንወድሃለን። ለምን ክብር የሚገባውን ነገር ታውቃለህ። ቅዱስ ጳውሎስ በሮሚ መልእክቱ ምዕራፍ 13 ከቁጥር ሰባት ላይ ክብር ለሚገባ ሁሉ ክብር ስጡ ይላል። ሶ ፓስተር፣ ለኦርቶዶክስያን ብለህ ሳይሆን ለፕሮቴስታንቶች ብለህ ሳይሆን አናረለ እንዲሁ ከልብ ደስ ብሎ ክብር ለሚገባው ነገር ክብር ስለምትሰጥ። ለዚህ ቅዱስ ቤተ ክርስቲያን ክብር ስለምትሰጥ ለኦርቶዶክስ ወንድሞች ክብር ስለምትሰጥ ለፕሮቴስታንት እህት ወንድሞች ክብር ስለምትሰጥ እኛም እጅግ በጣም እናከብራለን፣ እጅግ በጣም እንወዳለን። በሁላችን ኦርቶዶክሲያን አይን ውስጥ አለ ፓስተር፣ እውነት ነው በቁም ነገር። ለኔ ደግሞ በጣም ቤስት ቤስት ቤስት ፍሬንድ ነህ ትላለህ። በጣም ቤስት ፍሬንድ ነህ ወዳጄ ነው። የተወዳጆች ፓስተር በጣም የምወደው ወዳጄ ነው። በጣም ብዙ ነገሮች ያው ተፈጥረዋል። ያው ታውቃለህ፣ ብዙ ነገሮችን አሳልፈሃልና እነዛ ሁሉ ጊዜያቶች አልፈው ዛሬ ደግሞ ልክ በዚህ መልኩ የወዳጅነት ጨዋታ ከኔ ጋር ስላደረክ በጣም ነው የማመሰግነው። አንድ የመጨረሻ ጌም እንጫወትና ፕሊስ፣ እስከዛ ጌሙን እየተጫወተ ሰላመ ለኪ የሚለውን ዝማሬ ፕሊስ ብትዘምር እና እኔ ጋር ያላችሁ